ስርዓታችሁን ያዙ። እኔኮ እኔ እኮ ገና ከእናንተ ብዙ የምጠብቀው ነገር አለ። ስራችሁን ጠብቃለሁ። ትዳር የሚለው ምንድን ነው በሉ የሩታ እናት ከሰሞኑ ስላሉት ጉዳዮች እንዲሁም ከሁለትና ከሶስት ወር በፊት ስለተሰማው ሩታ እርጉዝነች ተብሎም ስለሚወራውም ጉዳይ ጠቅለል ባለ መልኩ ያልተጠበቀ ምላሽን ሰጥተዋል። ብዙዎች ነገር አስገርሞናል ሲሉ መረጃውን በውስጥ አድርሰውናል። ሁሉንም በዝርዝር ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያረጉን በአክብሮት እንጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። አብርሽና ሩታ የገቡበት ነገር እንደ ቀልድ በተጀመረ በተጨመረ መልኩ ነጽ የምትባል የድሮ የአብርሽ ፍቅረኛ ወደ ሚዲያው ከመጣች በኋላ ሩታ እንደ ቀልድ ከቤት ሻንጣዋን ጭና ወደምትሄድበት ትሄዳለች። አብርሽም ለብቻው ሆኗል። አብርሽ በብዙ ነገር እንደተጎዳ ዲፕሬሽን ወይም የድብርትና የመጨናነቅ ስሜት ውስጥ እንደሚገኝም ወንድሙም እየገለጸ እየተናገረ ይገኛል ማለት ነው። እንግዲህ ነጽ ወደ መጀመሪያው ሰሞን ሚዲያ ላይ ስትመጣ ብዙ ሰው ለዩትዩብ ስራ ለቪው ነው ሲል ነበረ። ግን እየቆየ የእውነት የድሮ ፍቅረኛ እንደነበረ ፎቶ ቪዲዮች ስታወጣ ነበር። ከዛም ባለፈ አብርሽም እውነት እንደሆነ ያ ግን ያለፈ ታሪኩና መወቀስ እንደሌለበትም የተለያዩ መልእክቶችን ሲያስተላልፍ ነበር ማለት ነው። እንግዲህ አብርሽም ሩታም ነጽ የምትባለውን ግለሰብም አግኝተው አውርተዋት ነበረ፣ ከነበረችበት ቡታጅራ አዲስ አበባ መታ ነበር። ታዲያ ሁለቱንም አግኝተው አውርተዋት ያው ጉዳዩ የእውነት ትዳር ላይ እንደሆኑ ስታረጋግጥ፣ እኔ አብርሽን ብወደውም እንግዲህ አሁን ሊሄድ እገደዳለሁ በማለት ወደ ቡታጅራ ተመልሳ ይሄዳ ነበር። ታዲያ እንግዲህ በእንደዚህ አይነት ጉዳዮች ደግሞ ሩታ አሁንም ቢሆን አብርሽን እንደማታም ነው ነጺ ከምትባለው ግለሰብ ጋር አሁን ድረስ ያላለቀ ፍቅር አለው ስትል ተመልክተናታል። ከዛም አልፎ ይሄ ነገር እንግዲህ ከፍ ወዳለ ደረጃ ደርሶ እኔ አብርሽን አላምኖም ስትል ከቤት ጓዟን ጠቅልላ ወታለች። ታዲያ ከዚህ ጋር በተያያዘ ነው የሩታ እናት ጠቅለል ባለ መልኩ አንድ መረጃን ያካፈሉት ማለት ነው። አብርሽም ሩታ ምንድነው የያዛችሁት ነገር በማለት ነው ያው ንግግራቸውን የጀመሩት። በመቀጠልም ትዳር ማለት ቀልድ አይደለም፣ ምንድን ነው ሁለቱም እያደረጉ ያሉት እኔ ትዕግስተኛ ነኝ ብለዋል የሩታ እናት። ይሁን እንጂ ትዕግስቴ ካለቀ ግን ማንን ምን እንደምናገር በደንብ ነው ማውቀው። ይህ ማስጠንቀቂያ የሆናቸው ምንድን ነው የተያያዘውስ ነገር በማለት ነው ጠቅለላ አድርገው የተናገሩት። በተለ ከሁለት ከሶስት ወር በፊት በተለቀቀ ዩቲብ ቪዲዮ እንደተመለከት ነው ሩታ እርጉዝ መሆኗን ገልጻ በዩቲብ ቪዲዮ ተለቆ ነበር። ይኸውም ዱባይ ሰርጋቸውን ካረጉ በኋላ ከዱባይ ከተመለሱ ከሁለት ሳምንት በኋላ ይመስለኛል በዩቲብ ቪዲዮቸው የተለቀቀ ነው። ታዲያ እንግዲህ በዛም ቪዲዮ አብርሽም ተደስቶ ነበር የልጅ አባት ልሆን ነው እያለ በጣም በደስታ ነበር፣ ሩታም እንደዛው። ታዲያ ይህንን አስመልክቶ ቡታጅራ የሚገኙት የሩታም የአብርሽም ዘመዶች በተለያየ በኩል ደስታቸውን ሲገልጹ ነበር ጉዳዩ እውነት ነው እያሉ እንግዲህ ቤተሰብ ሁሉ ጉዳዩ ላይ ገብቶ የሩታ እርጉዝ መሆን እውነታውን ግልጽ አድርገው ነበር። የመጀመሪያ ሰሞን እንግዲህ የአብርሽ አባት ጋሽ ብዙዎቻችን የምንወዳቸው እንግዲህ ጉዳዩ የመጀመሪያ አካባቢ ላይ ቀልድ መስሏቸው የዩቲዩብ ስራ መስሏቸው ነበር። ይሁን እንጂ ያው እውነታውን መሆኑን ስረዳ ሩታ ማርገዟን ስሰማ ደስ ብሎኛል። ልጄም ደግሞ ለዚህ ክብር ሲበቃልኝ አድጎ እንግዲህ የልጅ አባት ለመሆን ዝግጅት ላይ ሲሆን ደስ ብሎኛል ብሎ ተናግረው ነበር። በዚህ በኩል የሩታ እናትም በጉዳዩ ተደስተው እንደነበር የሰፈር ሰዎችም ሲያወሩ መረጃውን ያካፍሉ ነበር። እንደውም እቅዳቸው አዲስ አበባ ሄደው ሩታን አርሰው የተለያዩ ጊዜያቶችንም እዛው ሩታ ጋር አሳልፈው ወደ ቡታጅራ ለመመለስ ነበር። ታዲያ እንግዲህ ከሰሞኑ ባለው ሁኔታ በጣም እንደተናደዱ ነው። እኔ የእነዚህ ልጆች ማየት የምፈልገው ስኬታቸውን፣ እድገታቸውን ነው። ከዛም አልፎ ፍሬያቸውን ላይ ነው የምፈልገው። አሁን ደግሞ ተመልሰው መጥተው ህዝብን የሚያስጨንቁት በሆኖ ባልሆነ የሚጣሉት ክፍተትስ የሚያስገቡት ለምንድን ነው? እኔ ከእንግዲህ ትዕግስቴ ከተሟጠጠ ሁሉንም በስርዓት ነው የምናገረው ያለው ማንንም። እኔ የምሰማው ነገር የለም በማለት የእናትነት ምክራቸውን የእናትነት እንግዲህ መገሰጻቸውን መልእክታቸውን አስተላልፈዋል ማለት ነው። በፊት በቪዲዮም እንደተመለከትነው ጋሽዬ ወደ አዲስ አበባ ሊመጡ ነበረ። ምክንያቱም አብርሽና ሩታ ያሉበት ጉዳይ፣ በሌላ በኩል እንግዲህ ሴት ልጃቸው የጋሽዬ ሀይሚና ብሩክ የሚያሉበት ጉዳይ በጣም አሳሳቢ የሆነ መጥቶ እንግዲህ ሁለቱም ልጆቻቸው ከነበሩበት የፍቅር ህይወት ተለያይተው ሁለቱም በድብርት ውስጥ ነው የሚገኘው። ታዲያ ይህንንም አስመልክቶ ነው ጋሽዬ ካሉበት ቡታጅራ አዲስ አበባ መጥተው ጉዳዩን በቅርበት ለመከታተል የፈለጉ የነበረው። በዚህ በኩል ደግሞ እንግዲህ የሩታ እናትም አሁን ላይ በጣም እየተናገሩ ነው የሚገኘው። ምንድን ነው ልጆቹ እየሰሩ ያሉት? በአጠቃላዩ ሩታ እርጉዝ ነኝ ብላ ቪዲዮ ሰርታለች፣ እኛም ማምነናል። ይህ ነገር የተያዘው ቀልድ ነው ወይ? እርጉዝ መሆኗ እስከታወቀ ለምንድን ነው በዚህን ያህል ደረጃ በየሚዲያው ድጋሜ ደግሞ እርጉዝ ሆና ከቤትስ ወጣች እየተባለ የሚወራው? እንዲሁም በማያዝ ምን ተወርቶ ነበር? ሩታ ልክ ከቤት እንደወጣች ወደ እናቷ ቤት ሄዳለች ተብሎ ተወርቶ ነበረ። ወዲያው ነው በሁለተኛው ነው በማግስቱ ታ ሩታ እናቴ ቤትም ቤተሰቦችም ጋር አልሄድኩም፣ ቦታውን ግልጽ ማድረግ አልፈልግም ያለሁት የሆነ ቦታ ነው ብላ ለአብርሽም ተናግራለች። በዚህ ቪዲዮ ራሱ የሩታ እናት ብዙ ነገሮችን ሲባሉ ነበረ። እኔ ጋርም አልመጣችም ብለው ነው እሳቸው የተናገሩት። እኔ ቡታጅራ አልመጣችም፣ ልጄ እኔም ጋር አይደለችም። ምንድን ነው የተያዘው ነገር? ጓደኞቻቸውስ ምንድን ነው የሚሰሩት? የዩቲዩብ ስራ ነው ወይስ ምንድን ነው በማለት እንደ ጥያቄም እያደረጉ ነው፣ በአጠቃላይ ሲናገሩ የነበረው። ከዛም ባለፈ ደግሞ ልጆቹን በጣም እያስጠነቀቁ ነበር። ይህንን ነገራቸው በውስጥ ካልጨረሱ አንላቀቅም በማለት ጭምር ነው የተናገሩት። ትዳር ማለት ቀልድ አይደለም፣ እኛም እኮ ልጆች ድረናል ብለን ነው እያወራን ያለ ነው። ለምንድን ነው በእንደዚህ አይነት ጉዳይ በቲክቶኩም፣ በሰፈሩም፣ በተለያዩ ቦታዎችም ስማችን እንዲነሳ የሚያረጉት እነዚህ ልጆች በማለት ነው እንግዲህ ምክራቸውን ሲገልጹ የነበረው ማለት ነው። ሩታ እርጉዝ መሆኗን ብዙዎቻችን አይተናል። እንግዲህ ከሚያወሩት ነገር ዶክተር ድረስ ሄደው አልትራሳውንድም ሲደረግ ተመልክተናል። አብርሽ በቅርቡ ቡታጅራ ሄዶ ነበር። ታዲያ ብቻውንም የሄደው የሩታ እንግዲህ ፅንስ ምትል ላይ ስለነበረች እርግዝናም ላይ ስለነበረች እሷን ይዞ መሄድ እንደማይችልም ገልጾ ተናግሮ ነበረ። ምክንያቱም መንገዱ አንዳንድ ቦታ ላይ አስቸጋሪ ስለሆነ ለሩታ ጥሩ አይመጣም ብሎ ነው ገልጾ የተናገረው። ይህንንም አስመልክቶ ነው በቀደም ላይ ራሱ እንግዲህ ከአብርሽ ጋር በተጣሉበት ሰዓት አንዳንዶች የእውነት ነው ሩታ እናቷ ቤት ሄዳ ጠፍታለችም ተብሎ ነበረ። ግን ያው ሩታ እናቷ ቤት ላለመሄዷ ይሄ ራሱ ትልቅ ምክንያት ነው። ምክንያቱም እንግዲህ ሩታ ጽንስ ባይኖራት ሆዷም እየገፋ ባይመጣ አሁን ላይ ብዙ ነገር እሷም በቃ ተስፋ መቁረጥና ድብርት ውስጥ ስለምትገኝ ወደ አብርሽ ቤት አልመለስም እያለች ነው ስትናገር የነበረው ታዲያ ቀጥታ ቡታጅራ ነበር ትሄድ የነበረው ግን ያው መንገዱ ጥሩ ስላልሆነ ይመስለኛል የእውነትም እርግዝናም ላይ ስላለች ይመስለናል እንግዲህ ወደዛም ሳትሄድ አሁን ቦታውን መናገር ሳትፈልግ ቀርታ በሆነ ቦታ አዲስ አበባ ውስጥ እንደምትገኝ የተናገረችው ይህንን አስመልክቶ የተለያዩ ሰዎች ሀሳብ አስተያየት ሲሰጡ ነበር በተለይ ደግሞ ሩታ ምንድነው ሩታ እያደረግሽ ያለሽው ለምንድነው በአንዴ ሻንጣሽን ይዘሽ ስምትወጪ ያ ቤት ማለት እኮ አንቺም ባለቤትሽም እኩል ያፈራችሁት ሀብት የሚገኝበት ቤት ነው። ለምንድን ነው በአንድ ስትተሽለት የምትወጪው? እያሉ ነው ብዙዎች ሩታን ሲናገሯት የነበረው። በዚህ በኩል ደግሞ አብርሽን ይገባናል፣ ያለህበት ነገር በተቻለ መጠን ግን ተረዳት። እርጉዝ መሆኗ የተለያዩ የስሜት መቀየር፣ የጸባይ መቀየር ያጋጥማል፣ በሴት ልጅ ላይም የሚከሰት ነው። አንተ በተቻለ መጠን ተረዳት እያሉ ነው ብዙዎች የተናገሩት። እንግዲህ ነፃ በሆነው ሁኔታ የድሮ ፍቅረኛዋ እንደሆነች ተረድተናል። ግን ካሉት ጫናዎች እኔ አሁን ላይ በቃ ወደ ቡታጅራ እመለሳለሁ፣ ቢሆንልኝ ከአብርሽ ጋር መኖር እፈልጋለሁ ብላ ነበር። ብዙ ሰውም ተቆጥቷት ነበር። አብርሽ አዲስ ህይወት ጀምሯል። አዲስ ኑሮን ጀምሯል። እባክሽ ነፂ በቃ። አንቺ ቢያንስ ሩታ እንደ ሩታ እርጉዝ አይደለሽም፣ ሌላ አሁን አዲስ የተጀመረም ህይወት የለሽም። ስለዚህ ታያቸው ተብላ ብዙ ሰውም ሲለምናትም ስለነበረ እሺ ብላ ወደ ቡታጅራ ሄዳ ነበር። አሁን በሁለቱ መካከል ላይ ማንም የለም፣ አዲስ አበባም ላይ ሆኖ ማንም የሚበጠብጣቸው የለም። ግን ያው ሁለቱም ቀርበው አለመነጋገራቸው ነው ትልቅ ችግር የፈጠረው። በተለይ ደግሞ ሩታ ካሉት ነገሮች አሁን ላይ እንግዲህ ማንንም አልሰማም ነው እያለች ያለችው እስካሁን ድረስ ምናልባት እናቷ ሴቷ መጥተው እንግዲህ ይህንን የተሰማውን መልእክት በአካል መጥተው ቢነግሯት ቢቆጧት እንግዲህ ትንሽ ትደነግጣለች ብለን ነው የምናስበው። ይህንንም አስመልክቶ ነው የሩታ እናት ግን በአጠቃላዩ አሁን ላይ የተናገሩት አብርሽን ብቻ ሳይሆን ሩታንም ጭምር ነው። ልጃቸውንም ወቅሰዋል ሁለቱንም። እኔ ያለቃቸውም ትዕግስቴም እንዲሁም ትዕግስቴም ሲያልቅ ደግሞ ያለኝን ፀባይ ይታወቃል፣ ልጆቹም ያውቁታል። ሁለቱንም ነው በደንብ የምናገራቸው በማለት አሁን ላይ ፍትሃዊ በመሆን አብርሽንም ሩታንም ሲገስጹ የተሰሙት ማለት ነው። ይህንን እንግዲህ ቁጣቸውን ተሰምተው ልጆቹ ጸባያቸውን አርመው የጀመሩትን ትዳር እንደ ቀልድ ሳያዩ በቁም ነገር ከመሩ ጥሩ፣ ካልሆነ ግን በቀጥታ መጣላቸዋለሁ ሲሉ ነው መልእክታቸውንም ያስተላለፉ ማለት ነው። በጠቅላላው እንግዲህ ዘንላቸው የመጣ ነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።